ጌታ በኢየሱስ ስም 2018ን ስለባረክልን፣ እንባርክሃለን። የአብርሃም በረከት፣ የይስሐቅ በረከት፣ የያዕቆብ በረከት፣ እግዚአብሔር በክርስቶስ ኢየሱስ ያመጣው በረከት በእናንተና በዘራችሁ ላይ ይጣበቅ። እግዚአብሔር እንደ ተናገረው እንደ ቃሉ ፊቱን ያብራላችሁ። ሰላምና ደስታ ጸጋና ሞገሱን ያብዛላችሁ። መልካሚቱ የአምላክ እጅ ትከተላችሁ። አሜን። ሰላምን ታብዛላችሁ። አሜን። ጤንነትን ታብዛላችሁ። አሜን። የእጆቻችሁን ሥራ ስራ ሁሉ ትባርክላችሁ። አሜን። በኢየሱስም በምትነሱበት ሰዓት በእናንተ ፊት የሚቆም ጨለማ የተመታ ይሆን። አሜን። የእናንተ የናንተ ብርሃን ለብዙዎች ጨለማ መጥፊያ ምክንያት ይሆን። አሜን። እግዚአብሔር ይባርካችሁ። አሜን። ሰላሙንም ያብዛላችሁ። ፊቱንም ያብራላችሁ። ዓይኖቻችሁን ይክፈትላችሁ። በጨለማ ስፍራ ያለውን ሀብት ይስጣችሁ። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሆን። በጌታ በኢየሱስ ክርስቶስ ስም አሜን። አሜን አሜን አሜን። መልካም አዲስ አመት የሆነላችሁ፣ ብሩካኖች ናችሁ። መልካም የመነሳትና የማብራት አመት